ባሻገር በአይናቸው ፊት ካለው ከዚህ ናዝሬታዊ ገሊላዊ የሰው ልጅ ባሻገር የሚታመን ማንነት እንዳለ ማወቅ አለበት። ከቁጥር 37 ጀምሮ እስከ 50 ድረስ ያለው ክፍል በአጠቃላይ የህዝቡን ምላሽ በተመለከተ፣ የእስራኤልን ምላሽ በተመለከተ ወንጌላዊው እና ራሱ ጌታችን ኢየሱስ ክርስቶስ የተናገሩትን ቃል ነው የምናገኘው። የወንጌላዊው እይታ የጌታም የኢየሱስ ክርስቶስ እይታ በሁለት ተከፍሎ ቀርቦልናል። ከቁጥር 37 ኢየሱስ ይህንን ተናግሮ ሄደና ተሰወረባቸው። ያው በጣም ደስ ማይል መንፈስ ነው ይሄ። ዞር ሲል እሱ ሲተው ይከብዳል። ነገር ግን ይህን የሚያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ፣ ማን ምስክርነታችንን አመነ? የእግዚአብሔርስ ክንድ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም። ኢሳይያስ ደግሞ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና። ስለዚህ ማመን አቃታቸው። ክብሩን ስላየ ኢሳይያስ ይህን አለ፣ ስለ እርሱም ተናገረ። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ፣ ነገር ግን ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና፣ ይላል። ይሄ እንግዲህ ወንጌላዊው ዮሐንስ በመንፈስ ቅዱስ ኃይል በመንፈስ ቅዱስ ብርሃን የተናገረው ነው። እስትንፋሰ እግዚአብሔር የሆነ እይታ ነው። ያው ገና ሲጀምር ገልጾታል። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም ብሎና እዚህም ላይ ለእስራኤል የተሰጠውን እድል ስላልተጠቀሙበት ጌታ ኢየሱስ ክርስቶስ እንዳልተቀበሉት ስላወቀ እንዳላመኑት ስላወቀ ፊቱን ዞር እያደረገ ነው። ሲሰወርባቸው ነው። አያገኙትም። ያው በብዙ ትጋት ቢፈለግ አይገኙም። እንደዚህ አይነት ነገር አደል? ምናልባት ያቺ ሱለማይ ጢስ ያንን ድምፅ ያን ማንኳኳት ያን ፍቅር ቸል ስትል ቆይታ በኋላ ብትፈልግ ብትፈልግ አላገኘችው። ትንሽ ወደ ኋላ ይወስደናል እንጂ ኤሳውም እንደዚሁ ነው አይደል? ብኩርናውን ካጣው በኋላ ምንም ተግቶ በእንባ ቢፈልግ አላገኘውም። በኋላ እንዴት እንደሚያለቅሱ እናያቸዋለን። ለአንድ የበኩር ልጅ የሚለቀስ አይነት ለቅሶ በዚያ የልቅሶ ሸለቆ ውስጥ እስራኤል እንዴት ዋይ እንደሚሉ እናያለን። እድሉ እጃቸው ላይ ገብቶ አማኑኤል በመካከላቸው ተመላልሶ ብርሃን በርቶ በብርሃን አለማመን፣ በብርሃን አለመመላለስ በጣም ያሳዝናል። ነገር ግን ይህን ያህል ምንም ምልክት በፊታቸው በፊታቸው ምንም ቢያደርግ አላመኑም ይለናል። ምልክት የምልክት ዓላማ ምንድን ነው? ቋንቋው ራሱ ምልክት ተብሎ ሲጠራ ተአምራት ምልክት ተብለው ሲጠሩ ዓላማቸው ምንድን ነው? የእምነት ማስረጃ መሆን ነው። ምልክት ኤቪደንስ ነው። ማሳመኛ ናቸው። ግን በመስማት ማመን ነበር የሚፈለገው። በመስማት ማመን ላልቻሉ ሰዎች በማየት እንዲያምኑ ለማድረግ የሚሰሩ ናቸው ምልክቶች ስለዚህ ይሄ ሁለተኛው ስቴፕ ላይ ነው። እንደውም ምንም ያህል ይሄንን ቢሰብክ አላለንም፣ ምንም ያህል ይሄን የእግዚአብሔር ቃል ቢናገር ሁሉ አይልም፣ ምንም ያህል ይሄን እውነት ቢገልጥ አይለንም። እሱማ በቃ አልፏል። በዚህ ደረጃ አይሁድ ሊያምኑ የሚችሉ አይደሉም። አይሁድ ምልክትን ይሻሉ፣ ግን ምልክት እንኳን ተደርጎ የሚታይ ነገር ቀርቦ እሺ ምን ያህል ሁሉንም ያሳየው ጌታ ምንም አላገላለጹም። ስሙት፣ ይህን ያህል ምልክት በፊታቸው ምንም ቢያደርግ፣ ይህን ያህል ምልክት የሚለው ብዛቱን ብቻ ይመስላችኋል። ከብዛት እስቲ እንነሳ። እስካሁን ተመርጠው የተጻፉ ምዕራፍ አስራ ሁለት ድረስ ጌታችን ኢየሱስ ክርስቶስ ያደረጋቸው በዮሐንስ ወንጌል ውስጥ ተመርጠው የተጻፉ ሰባት ተአምራት አሉ። ኦኬ እነዚህ ሰባት የሚለው ቁጥር ስለተፈለገ የታምራቱን ፍጹማዊነት የኢየሱስን ማንነት ብርሃንነት ለማሳየት ፍጹማዊ ብቃት ያላቸው መሆናቸውን ከማሳየት አንጻር የተመረጡ ታምራት የተጻፉት እንጂ ታምራቱ ብዙ መሆናቸው እዚህ ወንጌል ላይ ተገልጿል። ምዕራፍ ሁለት ላይ ስትሄዱ በፋሲካ በዓል ብዙ ምልክት አደረገ። ምልክት አይተው አመንን ያሉ ሰዎች አሉ፣ ግን እሱ አይተማመንባቸውም ነበር። ወደ መጨረሻው ላይ ምን ተብሎ ነው የቀረበልን? በዚህ መጽሐፍ ያልተጻፈ ብዙ ምልክት በደቀ መዛሙርቱ ፊት አደረገ የሚል ምዕራፍ 20 ቁጥር 30 ላይ እናገኛለን። ስለዚህ በቂ ብቻ ሳይሆን ከበቂ በላይ እግዚአብሔር ይበቃል ባለው ልክ ለማየት የሚሆን ማስረጃ ማለት ምልክት ቀርቦላቸዋል ግን፣ አላመኑም ይላል። እኛስ መቼ አየን? ያዛን ጊዜ እኛ ሲጀምር የተጻፈ ምልክት አለ። የተጻፈ ምልክት ካል የብሉይ ኪዳኑ የአዲስ ኪዳኑ ማለታችን ጠቅላላ በመጽሐፍ ቅዱስ ውስጥ ያሉ ምልክቶች በሙሉ ለእምነት በቂ ናቸው። እግዚአብሔር በቂ ናቸው ይላል አይ ማየት እንጂ የተጻፈ አንፈልግም፣ ማለት ደግሞ አንችልም። ለምን ኢየሱስ የተጻፈ ምልክት ጠቅሷል? ምልክት ለሚፈልጉ ሰዎች የዮናስን ለዚህ ትውልድ ከነቢዩ ዮናስ በቀር ሌላ ምልክት አይሰጠውም ማለት መቻዩ ዮናስ ከአሳ ሆዱ ሲወጣ፣ እነዚህ እንዲህ የሚላቸው ሰዎች ግን ትንቢተ ዮናስን አንብበው መረዳት ይችላሉ። ከምልክቶች ሁሉ በላይ የሆነው ምልክት ትንሣኤ ነው። ስለዚህ በዮናስ ምሳሌነት ጌታ ኢየሱስ ያቀረበልን ምልክት የራሱን ሞትና ትንሣኤ እንደሆነ እዛው ገልጾታል። ዮናስ በአሳ ሆድ ውስጥ ሶስት ቀን ሶስት ሌሊት እንዳደረ የሰው ልጅም እንዲሁ በምድር ልቡ ሶስት ቀን ሶስት ሌሊት ያድራል ብሎ ተርጉሞታል። ይሄ ደግሞ ተፈጽሟል። በተጨማሪም በዚህ ወንጌል መጀመሪያ ላይ ይህን ቤተ መቅደስ አፍርሱት በሦስት ቀን አነሰዋለሁ የሚለውን እንደ ምልክት ጠቅሶታል። ስለዚህ ምልክቶች አላየንም ማለት አይችልም። የዚህ ዘመን ሕዝብ ችግሩ የተጻፈውን ምልክት ጌታ ኢየሱስ ምልክት ያለውን የምልክቶች ሁሉ ምልክት የሆነውን ነገር ፊት ለፊታቸው በቃሉ ላይ ተቀምጦላቸው ያለ ሰዎች የሐሰት ምልክቶችን ይፈልጋሉ ስለዚህ ተላልፈው ይሰጣሉ ሐሰትን ያምኑ ዘንድ አይደል እንደዚያ እኮ ነው የሚለው ሁለተኛ ተሰሎንቄ ምዕራፍ ሁለት ሐሰትን ያምኑ ዘንድ ለነዛ ሐሰተኛ ምልክቶች ተላልፈው ይሰጣሉ ለምን ፍርድን እንዲቀበሉ ይላል እዚያው ላይ እንዲህ በጣም ከባድ እኮ ነው። አሁን ወደ ተጻፉ ምልክቶች እንምጣ። ጌታ ኢየሱስ ክርስቶስ ወደ ጠቀሳቸው ምልክቶች መምጣት ያስፈልጋል። ምልክትም ካስፈለገ የተፈጸመ የታየ የተረጋገጠ ምልክት ስላለ፣ ዓላማው ምንድን ነው? ኢየሱስን ማሳመን ነው። ኦብጀክቱ ኢየሱስ ነው። ተአምሮ አይደለም። ዋናው ማንነት ልባችን የሚያርፍበት ኢየሱስ ላይ ነው፣ እሱም። ፐርሰን ነው ማንነት ነው በሱ ማመን ይሄ ነው መሆን ያለበት። ግን አላመኑም። እዚህ ላይ ትንቢተ ኢሳያስን ይጠቅሳል። ከትንቢተ ኢሳያስ ሁለት ጥቅሶችን ይጠቅሳል። ትንቢተ ኢሳያስ ምዕራፍ 53 ቁጥር አንድ ላይ ምን ይላል? ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔርስ ክንድ ለማን ተገለጠ? ሁለት ነገሮች አንደኛው ምስክርነት ነው። ይሄን ምስክርነት ደግሞ ሰዎች እንዲያምኑ የእግዚአብሔር ክንድ ተገልጦ ስራ ላይ ውሏል። ምስክርነቱ ኢየሱስ ከተናገረው እውነት እውነት እላችኋለሁ እያለ ከመሰከረው ቃል ጋር የሚገናኝ ነው። የእግዚአብሔር ክንድ ደግሞ ከሰራቸው ተአምራት፣ ምልክቶች ጋር የሚያያዝ ነው። እና ወንጌላዊው ትንቢተ ኢሳይያስን ጠቀሰ። በመጀመሪያ ስለዚህ፣ ይሄ የቀረበውን እድል ባለመጠቀም ብርሃን በርቶ አይን ከፍቶ ባለማየት ማለት ነው። ብርሃን ካበራ እግዚአብሔር ምንድን ነው መሆን ያለበት? ማየት፣ በብርሃን መመላለስ እንጂ፣ መብራት ሲበራ አይን ቢጨፈን ምንድን ነው ይሄ? መቼም የሚያሳዝን ነው አይደል እንደዛ እንደማለት እኮ ነው። እግዚአብሔር ኢየሱስ ልኮል መፍትሄውን ሰጥቷል። እነሱ ግን እዛው ናቸው፣ በእርሱ አላመኑ፣ ትንቢቱ ተፈጸመባቸው። ከዛ በኋላ የሚያሳዝን ነው። ሁለተኛው ማመን አቃታቸው ኢሳይያስ ደግሞ በአይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው አይኖቻቸውን አሳወረ ልባቸውንም አደነደነ ብሏል። እና ስለዚህ ማመን አቃታቸው። ሰው ባለማመኑ ጸንቶ ከቀጠለ ማመን ወደማይችልበት ዞን ውስጥ ይገባል። ያኮ ነው ከባድ የሚያደርገው ጥቂቷን ጊዜ ተጠቅመው ወደ እምነት የማይመጡ ሰዎች፣ የተሰጠችውን የጸጋ እድል ያልተጠቀሙ ሰዎች፣ የጸጋው በር ሲዘጋ ከዛ በኋላ ማመን አይችሉም። ማመን አቃታቸው ለምን ሲባል፣ አሁን ፍርድ ነው። እዚህ ላይ እንደሰማኑ ነው አይደል? አሁን እኮ እየሆነ ያለው ከእግዚአብሔር ነው ው በአይኖቻቸው እንዳያዩ ተአምር እየተደረገ እዛው እየተደረገ አያዩትም ማለት ነው። በልባቸው እንዳያስተውሉ የታምሩን የምልክቱን ውጤት ምን ለማለት ነው? የምልክት የተደረገው ኢየሱስ እግዚአብሔር ልጅ መሆኑን ይመሰክራል። ግን እንዳያስተውሉ፣ እንዳይመለሱ። መጨረሻ የሚፈለገው ምን ነበር? ያዩና ያስተውሉና መመለስ ነበር አይደል? ግን እንዳይመለሱ ይላል። ከዛ ቢመለሱ ውጤቱ ምን ይሆን ነበር? ለነሱ ፈውስ አይደል? እኔም እንዳልፈውሳቸው ይላል። አይኖቻቸውን አሳወረ፣ ልባቸውን አደነደን ቅድም እንዳልነው ሁለተኛ ተሰሎንቄ ምዕራፍ ሁለት መጨረሻ ላይ እንደተገለጸው ማለት ነው። እና ይሄ ትልቅ ፍርድ ነው፣ መመለስ አለመቻል፣ ንስሐ መግባት አለመቻል የመጨረሻው ከእግዚአብሔር ጋር የመለያያ ፍርድ ነው እና በዚህ ደረጃ ከመተው በፊት የተሰጠቻን ጥቂት የጸጋ በር ተጠቅሞ ወደ እምነት ለመምጣት ልብን ገር ማድረግ ያስፈልጋል። በምንሰማው ቃል እንደ ኢዮስያስ ልባችን ገር ሊሆን ይገባል። እልከኛ መሆን የለበትም። ያው መጽሐፉ ይናገራል፣ አረ ዕብራውያንም ላይ ተጠቅሷል። ዛሬ ተብሎ ሲጠራ ልባችሁን እልከኛ አታድርጉ ተብሏል። በውጭ ያለው ዓለም ይሄን ሊሰማ ይገባዋል። የተሰጠውን እድል በመጠቀም ኢየሱስን ወደ ማመን ሊመጣ ይገባዋል። ክርክሩን ሊያቆም ይገባዋል። በቃ መረታት ያስፈልጋል። በክርስቶስ ፍቅር መሸነፍ አስፈላጊ ነው። ኦኬ ይህንን ለመናገር ያስቻለው ምንድን ነው የሚለውን ይጠቅስልናል ቁጥር 42 ላይ ሐዋርያው ዮሐንስ ክብሩን ስላየ፣ ቁጥር አርባን ክብሩን ስላየ ኢሳይያስ ይህንን አለ ስለ እርሱም ተናገረ የሚል ቃል አለ። ክብሩን ስላየ እነ ሙሴ ያዩት የእግዚአብሔርን አስፈሪ ኃይል ነው። በእርግጥ እሱም ክብር ነው፣ ግን እሳት ነው። ያዩት አውሎ ነፋስ፣ ከባድ ደመና ነው፣ በቃ የቀንደ መለከት ድምጽ ነው። በሲና ተራራ ላይ የተመለከቱት እንደዚህ አይነት ነገር። ኢሳይያስ ግን ያየው በረጅምና ከፍ ባለ ዙፋን ላይ የተቀመጠ ማንነት። ስለዚህ ቅድም እንዳል ነው ምን አለ? አዎ አይናቸውን አሳወረ፣ ልባቸውን አደነደነ። በጣም የሚገርም ፍርድ ነው። ግን ትንሽ ተስፋ አለች። አሁንም ዘርን ባያስቀር ልኖረው ይላል ሲጀምር ራሱ እዚህም ላይ ደግሞ ጉቶ ይቀራል፣ ትንሽ ዘር ይቀራል። ይህም በመጨረሻው ዘመን ንስሓ የሚገቡት የወጉት የወጉትን የሚያዩት እናም በንስሓ ወደ እግዚአብሔር የሚመለሱት ኢሳያስ 53ን የሚጸልዩት እነዚያ ናቸው። እንደዚያን ያህል ተስፋ ቢኖርም በአብዛኛው ግን እስራኤል ከፍርድ በታቸው ነች ኢየሱስ በነበረበት በዚያ ዘመን የነበሩ ሰዎች እንደዚህ ሆኑ። ጌታ ኢየሱስ ቅዱስ የተባለለት ነው። ያነ በረጅምና ከፍ ባለ ዙፋን ላይ የታየው እርሱ ነው። እንዲያውም እዚህ ስፍራ ላይ ስለ እርሱ ተናገረ ሲል ይሄ በክብር ያየው ኢየሱስ መሆኑን አረጋግጦልናል። እሱ ራሱ ትቷቸው ሄደ፣ ለፍርድ ትቷቸው ሄደ። ኦኬ። ግን አንዳንድ እኮ ያመኑ አሉ ልክ ነው። ምዕራፍ ሁለትም ላይ ያመኑ እንደነበሩ ሰምተናል። እዚህም ላይ ያመኑ አሉ። ቁጥር አርባ ሁለት ላይ ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ፣ ነገር ግን ከምኩራብ እንዳያሰጧቸው በፈሪሳውያን ምክንያት አልመሰከሩለትም። ለምን? ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋል። አሁን የእግዚአብሔርን ክብር ያየ በአመፀኛው ዓለም ላይ ሲፈርድበት እናያለን። ተመልከቱ። ስለዚህ የተፈረደበት ዓለም እንደሆነ ማወቅ የሚችለው አንድ ሰው የእግዚአብሔርን ክብር ሲያይ ነው። የእግዚአብሔርን ክብር ስናይ ዓለሙ በፍርድ ስር መሆኑን እናስተውላለን። ግልጽ ነው። ከቅዱሱ ማንነት ጋር የማይሄድ ማንነት ያለው በእግዚአብሔር ፍርድ እንደሚጎበኝ እናምንና ከዚያ እናመልጣለን። ወደ እምነት እንመጣለን። ወደ ብርሃን እንመጣለን። የእግዚአብሔርን ክብር ስናይ የሰውን ክብር የሚያዩ ሰዎች ግን ነገሩን የሚመዝኑት ከእግዚአብሔር ክብር አንጻር ሳይሆን ከሰው ክብር አኳያ ነው። የአፍ አማኞች የማያምኑ ሰዎችን ያህል እኩልና ያው ናቸው። እነዚህ ሰዎች ኢየሱስ ያስተማረውም ሆነ ያደረገው አሳምኗቸው አምነዋል። በቃ ሪዝን ምክንያት የላቸውም። ለአእምሯቸው አሳማኝ ሆኖላቸዋል፣ ግን ወደ ልባቸው አልዘለቀም። ኢየሱስን አልተቀበሉትም፣ ራሳቸውን አልሰጡም። እንደዚህ አይነት ሰዎች እዛው ነው ያሉት፣ እግራቸው አልተነቀለም። እምነት የሚመስል እምነት አድን ያላምን፣ ከፍርድ በታች ነው፣ ማመንም አይችልም። ከዛ በኋላ እና እንዲህ ነው። በዓለማችን በተለይም በክርስትናው ዓለም ውስጥ ሁሉን ነገር የሚስማሙ ሰዎች አሉ። እውነቱን የሚስማሙ ሰዎች አሉ። በቃ መጽሐፍትን የሚመራመሩ ሰዎች አሉ። ስትነግሯቸው የሚያደንቁ ሰዎች አሉ። ይቺ ዓለም በእግዚአብሔር ፍርድ ስር ናት። ሃይማኖተኛውም ዓለም እንዲሁ ያው በባቢሎን ተመስሏል፣ የእግዚአብሔር ፍርድ ስር ነው። ስለዚህ የእግዚአብሔርን ክብር ያየ ሰው በቃ በእግዚአብሔር ክብር ሲጎበኘው የሰው ክብር ከንቱ እንደሆነና እንደሚያልፍ ይረዳል። ስለዚህ ቶሎ ያመልጣል። የክብሩ ብርሃን ሊበራብን ይገባል እና እንደዚህ ነው ዓለም የተሞላው። በየምኩራቡ የሚገኙም ውሳኔ መወሰን ያቃታቸው ራሳቸውን ለጌታ መስጠት እንዲሁ ክርስትናን ቲዎሪ ያደረጉ ክርስትና ዝም ብሎ ደስ የሚል ስብከት ደስ የሚል እውነት ብቻ አድርገው ምናልባት የተስማሙ በስምምነት አይሆንም፣ በእምነት ነው የሚሆነው። እግዚአብሔር እይርዳቸው። ቀጥሎ ከአርባ አራት እስከ ሀምሳ ባለው ራሱ ኢየሱስ ይህን ነው ጉዳይ እንግዲህ ጠቅለል አድርጎ ሲናገረው ነው። ምን ግን ጮኸ ይላል ጌታ፣ ውስጡ እንዴት እንደሚቃትት በዚህ ሰዓት የመጨረሻ ስለሆነ ነው። ቁጥር 44 ኢየሱስም ጮኸ እንዲህም አለ በእኔ የሚያምን በላከኝ ማመኑ ነው እንጂ በኔ አይደለም። እኔን የሚያይ የላከኝን ያያል። ለምንድን ነው እንዲህ ያላቸው? ይሄ የሚያድን እምነት በዚህ ደረጃ ኢየሱስን በእኔ መኑ በብርሃን መኑ እያለ ሲናገር ማን ስለሆነ ነው እሱን የምናምነው? ሰው አይደለም ወይ ከናዝሬት ከገሊላ የመጣ አይደለም ወይ አባቱና እናቱን የምናውቃቸው የሴፍ ልጅ አይደለም ወይ ወዘተ ሪዝን ሊያመጡ ይችላል አሁን ከሚያዩት ሰው ባሻገር በአይናቸው ፊት ካለው ከዚህ ናዝሬታዊ ገሊላዊ የሰው ልጅ ባሻገር የሚታመን ማንነት እንዳለ ማወቅ አለባቸው ስለዚህ በእኔ የሚያምን እኮ ብሏል አይደል በእኔ የሚያምን አለ ከዛ በላከኝ ማመኑ ነው እንጂ በእኔ አይደለም አለ። አውቶማቲካሊ ይሄ እምነት በስጋ ከሚታየው ኢየሱስ ያልፍና በዘላለማዊው ያህዌህ ላይ ያርፋል። ይህን ማወቅ ስላለባቸው እንጂ እንዲሁ በስጋ ባለሁት እዚህ አይናችሁ በሚያዩ በእኔ የምታምኑ አይምሰላችሁ። የሚያደርሳችሁ መለኮታዊ ክልል ውስጥ ነው። ለምን ሲባል እዚሁ ላይ ጠቀሰው እኔን የሚያይ የላከኝን ያያል የላከኝን የሚለው የላከውን ሳያዩ እዚህ የተላከውን በስጋ የሚያይ በእምነት ያኛውን የማይታየውን ያያል ይህ ትልቅ እውነት ነው እየነገራቸው ያለው በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ ጥቅሙን እየነገራቸው የህይወት ብርሃን፣ እውነተኛ ብርሃን፣ የዓለም ብርሃን ሆኖ መጥቶላቸዋል። ስለዚህ በኢየሱስ ማንነት ራሳቸውን ቢመለከቱ አሁን በተጻፈው የብሉይ ኪዳን ሕግና የነቢያ ትንቢት ሳይሆን የዛ ሁሉ ፍጻሜ ሆኖ በአካል በመካከላቸው በመጣው በክርስቶስ ኢየሱስ ማንነት ራሳቸውን ቢመለከቱ ብርሃን ይሆንላቸዋል፣ ለዛውም የህይወት ብርሃን። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና፣ ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም። ዓለም ከፍርድ አንፃር ከሆነ የምፈርድበት እኔ አይደለሁም። ለምን? አሁን በዛ ሰዓት የመጣው ለመፍረድ ነው። ዓለምን ላድን እንጂ ይኸውላችሁ፣ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም። አሁን የመጣሁት ልፈርድ አይደለም። ያ ማለት ለያ ጊዜ ልፈርድ አልመጣም እያለ አይደለም። ይኸውላችሁ፣ ያ ኢሳይያስ ባየው የክብር ዙፋን ፊት ለፊት ኃጢአተኛውን በሚገልጠው የእግዚአብሔር የክብር ዙፋን ፊት ለፊት ለኃጢአተኛው የሚሆን መፍትሄ አለ። ቅድስናውን በሚያሳየው ዙፋን ፊትለፊት እርኩሱን ኃጢአተኛውን የሚያነጻ መፍትሄ ከመሰዊያው ላይ ተገኝቷል። ስለዚህ ያኛው ዙፋን መሰዊያ ከፊቱ አለ። ግን መሰዊያ በፊት ለፊቱ የማይኖር ሌላ ዙፋን ይመጣል፣ የነጩ ዙፋን በዮሐንስ ወንጌል ምዕራፍ ሃያ ላይ ጌታ ኢየሱስ የሚቀመጥበት ነጭ ዙፋን ልክ ኢሳይያስ እንዳየው አይነት ዙፋን ነው። የቅድስና ዙፋን ነው። ኃጢአተኛውን ማንነት የሚገልጥ ዙፋን ነው። ግን መሰዊያ ከፊት ለፊቱ ያኔ አይኖርም። መስዋዕት አይቀርላቸው ገብቷቸዋል ኢየሱስ በዛ ዙፋን ላይ ሊፈርድ የሚቀመጥ ነው። የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ተሰጥቶታል። ይሄ ወደፊት ነው። አሁን ግን ልፈርድ አልመጣሁ ማለት፣ ወደፊትም ቢሆን የሆነ ልዩ የዳኝነት ሂደት አያስፈልገው። ምንድነው የሚያደርገው? ያኔስ ቢሆን የሚጥለኝ ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለው ማለና፣ ታዲያ የሚፈርደው ማነው? የሚጥለኝ ቃልንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል በማለት ይናገራል። እስካሁን እነዚህ ሰዎች ያልተቀበሉት ኢየሱስ የተናገረው ቃል እና በምልክቶች ማስረጃነት የጸናው ቃል እርሱ አልተቀበሉትም ማለት አላመኑትም አይደል ግን እነሱ ባያምኑትም የታመነ ሆኖ ጸንቶ ይቆያል ስለዚህ በጊዜው ትገናኛላችሁ ከተናገርኩት ቃል ጋር ነው ያ ቃል ራሱ ይፈርድባቸዋል ነው ሚላቸው ለምን እኔ ከራሴ አልተናገርኩምና እንደ አንድ ሰው እንደ አንድ ገሊላዊ እንደ አንድ እስራኤላዊ ከራሴ ከሰው ማንነቴ የወጣሁት አይደለምና ታዲያስ ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ፣ በዚህ ሰውነት ውስጥ አኖረ ማለት ነው። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ። እግዚአብሔር ይመስገን። ኮንዲሽኑ ሌላ ምንም አይደለም፣ ማመን ነው። በልጁ የሚያምን የዘላለም ሕይወት አለው፣ በእኔ የሚያምን የዘላለም ሕይወት አለው። አያችሁ ስለዚህ ሌላ እኮ ምንም ነገር የለውም። ህይወት ተገለጠ ብሎ ነው የሚጀምረው። አብ እምለውን የምናገረውን ትእዛዝ ሰጠኛል እና ይሄ ትእዛዙ የዘላለም ህይወት እንደሆነች አውቃለሁ አለ። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ አለ። እዚህ ጋር እናገራለሁ ነው። ምዕራፍ 14 ላይ ስደርሱ ግን ቁጥር 31 ላይ ምን አለ? ነገር ግን አብን እንድወድ አለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ። ያቸው ቅድም እናገራለሁ ነበር፣ አሁን ግን አደርጋለሁ ብሎ ይሄዳል፣ ይገባበታል፣ ወደ መጣለት ወደ ታዘዘበት ጉዳይ። ክብር ለጌታ። ስለዚህ ወገኖች ይሄን ጩኸት እንስማ። ኢየሱስ አሁን እየጮኸ ነው። የሰዎች ወዴት እየሄዱ እንዳሉ ወደ ሞት ሸለቆ እየወረዱ እያሉ የእግዚአብሔር ቁጣ በእነሱ ላይ ወደ ሆነበት ክልል ውስጥ እየነጎዱ የተሰጠውን ብዙ እድል እያጡ የጸጋውን ዘመን ሰፊ እድል ባለመጠቀም፣ ደግሞ ሰምተን አምነናል ያሉት ሰዎች ደግሞ የአፉ አማኞች እየሆኑ የሰውን ክብር እየወደዱ ባሉበት በዚህ ዘመን ኢየሱስ የመጨረሻውን ጩኸት እየጮኸ ነው። ይሄን ጩኸት እናስተጋባ ወገኖች፣ በኢየሱስ ማመን ወሳኝ ጉዳይ ነው የሕይወት ብርሃን ነው የሚሆንለት አንድ ሰው የዘላለም ሕይወት ባለቤት ነው የሚሆነው። ይሄን አሰምተን ጮኸን መናገር እንድንችል እግዚአብሔር በጸጋው ይርዳል።